እንግዲህ ሀገር ከቤተሰብ ይጀምራል። ቤተሰብ ደግሞ ከልጆች አስተዳደግ ይጀምራል። ይህ የሀገር መሰረት የሆነውን የልጆች አስተዳደግ ከባህል ከእምነት እንዲሁም ከታሪክ አንጻር ሰፋ ባለመልኩ እንቃኛለን። አብሮነታቸው አይለየ አራት የልጆች ማሳደጊያ መንገዶች አሉ ይላሉ። እንግዲህ እነኚህን አራቱን እስቲ እንመልከት። አንደኛው አምባገነን ወይንን ኮስታራ ብለን የምንጠራው ነው። እንደዚህ አይነት አባቶች ይላል ለልጆቻቸው ትዛዝ ይሰጣሉ። እነኛም ልጆች ወለም ዘለም ሳይሉ ትዛዙን ተቀብለው ለማስፈጸም ሲጣጣሩ ይታያል ይላል። እንግዲህ መጠየቅ አይችሉም። እንደዚህ አይነት ልጆች በአብዛኛው ደግሞ አምባገነን ወይም ቆስታራ የሚሆኑት እናትም አባትም የሆኑበት አጋጣሚ ያለ፣ ግን አባት ላይ ነው ብዙ ጊዜ እንደዚህ አይነት ነገር ይታያል። ስለዚህ መጠየቅ አይችሉም። አድርግ ያደርጋል። በዚህ ጋር ይሄድ፣ በዚህ ጋር ይሄዳል። በዚህ ይለፍ፣ በዚህ ያልፋል። ታዲያ ልጆቹ ላይ ምን ይፈጥራል የሚለውን ስናይ ልጆቹ ሲያድጉ ከሰው ጋር መግባባት ያቀታቸዋል። አዲስ ነገር መሞከር አይችሉም እንደሚለው በአብዛኛው ይላል። ስኬታማ ለመሆንና አዲስ ነገር ለመሞከር ሲከብዳቸው ይታያል። ልጆች እኛም ምንሰራቸው ስለሆኑ አጉል ኮስታራ መሆንም ጉዳት ነው። አለን ቤት በደንብ ሰተኸው ገንብተኸው በእውቀት አንጸኸው ያሳደግከው ልጅ ከሆነ እስከ አስራ ቤቶች ድረስ በደንብ አድርገህ ከሰራኸው መሰረት ያለው ህንፃ ማለት ነው። የትም አይሄድም፣ ወጥቶም አይጠለፍብህም። አይጠለፍም ማለት ማንም ሰው እንደፈለገ ያዘው፣ ያውቃል ጠይቆ ተረድቶ ገብቶት ነው እና የመጣው? ለአደጋ ይጋለጥብን። የማያምንበትንም ነገርም ለማድረግ አይነሳሳም። ለምን? ምን ይላል? አምባገነኖቹ ከቤተሰብ ሲርቁ ይላል የማያምኑበትንም ነገር ቢሆን ለማድረግ ይገፋፋሉ፣ ሲገፋፉ ይታያል። ለምን? የተሰራባቸው አድርግ አድርግ ነው። በነገራችን ላይ ጥገኛ ነው ብንላቸው ይቃላል። ጥገኛ ነው የሆኑት እንደዚህ አይደለም። ለምን በራሳቸው መወሰን አልቻሉም። ተመልከቱ። ልጅ አስተዳደግ እዚህ ጋር ብቻ አይቀርም፣ ወደ ትዳር ይመጣል። ፍቅረኛ መያዝ ላይ ይጎላቸዋል። በራስ መተማመን የላቸውም። ስራቸው ላይ ስኬታማ መሆን ይከብዳቸዋል። ለምን? በአባትየው ትዕዛዝ ነው ወደዚህ የመጣው ወይም በእናትየዋ ትዕዛዝ ስለሆነ ያ ትዕዛዝ ሲቀር ልክ ነኝ ወይስ አይደለሁም? አሁን ይህም ባደርገው ልክ ነው አድርግ የተባለው ነገር ብቻ እውነት ስለሚመስለው በራሱ ለማድረግ ይከብደዋል። ሲቸገሩ ይታያል። ያኔ መጥፎ ሰው ላይ ይወድቁና ወደ አጉል ቦታ ይወስዳቸዋል። ይወርዳል። በራስ መተማመናቸው እርግጠኛ ይሆኑ ለሚሰሩት ነገር ወላጅ እየሰራ ስላመጣቸው የእነሱ ተሳትፎ ስለሌለበት። ሁለተኛው ላይ ስንሄድ፣ ሁለተኛውን ስንመለከት የሚያሞላቅቁ ወይንም ሁሉንም የሚፈቅዱ ይላቸዋል። የሚያሞላቅቁ ወይም ሁሉንም የሚፈቅዱ ይህም አደገኛ ነው። ልጅ አስተዳደግ ላይ ምን ያስባሉ? አንዳንዶች ልጆች የጠየቁትን ሁሉ ስላማሉ መልካም ልጅ ያሳደጉ ይመስላቸዋል። ምክንያቱም ወላጆች ብዙ ጊዜ አንዳንዶች ያደጉበትን አስተዳደግ የሚደግሙ አሉ። አንዳንዶች ደግሞ ተቃራኒ የሚያደርጉም አሉ፣ ታደጉበት። ሁለተኛው ላይ ገብተናል። ሁለተኛው ላይ የሚያሞላቅቁ ወይንም ሁሉንም የሚፈቅዱ ይላል። እንግዲህ ይህን ደግሞ ይህ አስተዳደግ በቅርብ የጀመረ ሲሆን እነዚህ ወላጆች ልጆቻቸውን ያለ አግባብ እንደፈለጉ እንዲሆኑ ይፈሳል። እነዚህ ወላጆች ልጆቻቸውን አብዛኛው እንደዚህ አይነት ነገሮች የታወቀ ነው በከተማው ላይ ነው ሰለጠንን ተማርን በቃ ልጆች ሁሉም ይገባቸዋል ብለው የሚያስቡ ሁሉም ይገባቸዋል ስንል እኮ ምን ማለታችን ነው ልጆች ሁሉም ይገባቸዋል ስንል መጀመሪያ ንጹህ ወረቀት ነው የተሰጠ እዛ ወረቀት ላይ መጻፍ ያለብን ነገር አለ አይደል እኛ ሳንጽፍ ከቀረን ደግሞ ሌሎች ይጽፉበታል በዛም ነው ብዙ ልጆቻችን ከኛ ቃል ይልቅ የሌሎችን የሚሰሙ። እኛ አልጻፍንባቸው እኛ እኛን እንዲሰሙ አላደረገ ለቀናቸዋል። እንደፈለጉ ይሁን የጠየቁትን ሁሉ ያግኙ፣ እንደፈለጉ ይሁኑ አለ የጠየቁትን ሁሉ ያግኙ ከመፍቀድ ውጭ ምን ማድረግ እንዳለባቸው እነኝህ ልጆች ምን መሆን እንዳለባቸው አይነግሯቸውም የሚለው ጥናቱ። ከቤተሰብ አቅም በላይም ቢሆን እንደምንም ተጣጥረው ያሟሉላቸዋል ምን አይነት አሳዳጊዎች፣ የሚያሞላቅቁ ወይም ሁሉንም የሚፈቅዱ ይቀጥላል። ይህም መጥፎ ነው። አሁን አንዳንድ ጊዜ እናያለን። እኔ ፍቅር በማውቃቸው ሰዎች ልጆች ናቸው። እንደ ቤት ይሰበሏቸው። በቃ እነኛን ልጆች ይዞ በሱፐር ማርኬት አጠገብ ማለፍ አይቻል። እነኛን ልጆች ይዞ በሱቅ ጋር ማለፍ አይቻል። ለምን ሁሉንም ፈቅደውላቸዋል የጠየቁት ሁሉ ይሟላል። ግን ምን ያስፈልጋል? ኖ ወሰን ያስፈልጋል፣ ህግ ያስፈልጋል። ልጅ አስተዳደር አይ ሁሉንም ስለፈቀድክ ነኝዞ ችግርን አያውቁም፣ ረሀብን አያውቁም። ወጣ ሲሉ እንዴ አንተ ጋር ቢቆዩ አስራ ስምንት ዓመት ነው፣ ከዛም በታች ሊሆን ይችላል። ወጣ ሲሉ ከምን አይነት ማህበረሰብ ጋር ነው የሚኖር አንተ የፈቀድከውን ሁሉ ይፈቅዳል ወይ በዙሪያ ያለው ሰው? እነኛ ልጆች እንኳን አንተ ቤት ብቻ አይኖሩ እኛ ልጆች እንኳን ቤቶች አይኖሩም። በዙሪያችን ያሉ ሰዎች እኛ የፈቀድነውን ሁሉ ይፈቅዳሉ ወይ? ይህን መጠየቅ ይኖርብና እንደሆናች ሁሉም ይገባቸዋል። ልጆቹ ስንል ምንም ገደብ ከሌለ ይፈቅዳሉ ወይ አይፈቅዱም? እነህ ልጆች ንቅጠዋት ሰው የሚረዱ አይሆኑ የተቸገረ ቢያዩ ችግር ምንድን ነው ችግርን ለማወቅ ራሱ ችግር ይሆንባቸዋል። ሌላ ችግር፣ ችግር ስትሉ ችግር ምንድን ነው ምንድን ነው ችግር አያውቀውም። እሱ ችግር ያለው ሁሉ ይሰጠዋል። ስለዚህ ነገ ጠዋት የሆነ ሰው ተቸግሮ ቢያይ ቸግሮኛል ሲል ጆሮውን አይሰጠውም። ምን እንደሆነ ችግር አይገባውም። አይገባውምና ገላምጦት ሊያልፍ ይችላል። ለምን አያቅም? የማይገኙ ነገሮች እንዳሉ ማሳየት ይሄን አምጣልኝ፣ ያን አምጣልኝ፣ እንደዚህ ሆንልኝ፣ በዛ ግባኝ ሲል ተበድረ ስለሰጠው መልካም አባት የሆንክ መስሎህ ነው። ምክንያቱም ማንም አውቆ ልጆቹን አይቆዳም ለመጉዳት አይሰራም። ስለዚህ አሁን ይሄ አባት ለልጆቹ መልካም የሆነ ደግ አባት፣ ልጆቹን የሚወድ አባት አድርጎ ነው ራሱን ያስቀመጠው። የሚሰራው ነገር ስተት መሆኑን ቢያቅ በሚወዳቸው ልጆቹ ላይ ስተት አይሰራም። ለዛ ነው ብዙዎቻችን ስለ ልጅ አስተዳደግ ትምህርት ያስፈልገናል። ለምን ይሄ ነገር እያደገ ነው የሚለው ሁሉም ነገር ከታች ነው የሚጀምረው ከልጆች አሁንኛ ለጊዜው ልጆች አስተዳደግ ላይ እንሰራና ቀጣይ በሚኖርን ደግሞ ፕሮግራም ስለትዳር እንገባለን ለትዳርም ግን መነሻው የልጅ አስተዳደግ ስለሆነ ነው የልጅ አስተዳደግን የሚያስቀድም እና እነኚህ ልጆች ምን አይነት ይሆናሉ የሚለውን እስቲ ወደ ጥናቱ እንመለስ እንደዚህ ያደጉ ልጆች ከቤት ውጭ እንደፈለጉ መሆን ስለማይችሉ ጭንቀት ይሰማቸዋል። ጭንቀት ላይ ይወድቃሉ። ለምንም ነገር ኃላፊነት አይወስዱ። ከቤት ውጭ ሲሆኑ አንተ ሁሉንም ነገር ሰተ ስላሳደካቸው፣ ምንም ነገር የከለከልካቸው ነገር ስለሌለ፣ ምንም ነገር ስላልነገርካቸው ውጪ ሲወጡ ያን ሲያጡ ጭንቀት ላይ። ምክንያቱም ከአንተ ቤት ውጭ ሲወጣ ችግር ነው ያለው። ይህ እስከ መጨረሻው አታስቀምጥም። ልጆችን ቤት ሲቸገሩ ይታያል። ጭንቀት ይይዛቸዋል፣ ጭንቀት ላይ ይወድቃሉ። ለምንም ነገር ኃላፊነት አይወስዱም፣ አይሰማቸውም ይላል። እንግዲህ ጥናቱ ነው እንደዚህ ያለው። ሶስተኛው ጋር ስንመጣ ደግሞ ይገርማቸዋል። ይህም አስተዳደግ አለ ትላለህ እንግዲህ። አራት አይነት አለ ብለን የጀመርነው አለን ግድ የለሽ ምንም ግድም አይሰጥ፣ ኬርለስ ግድ የለሽ አስተዳደግ ይባላል። እነዚህ ወላጆች ለልጆቻቸው ግድ የሌላቸው ሲሆኑ ቁጣም ሆነ አድናቆት አይሰጧቸውም ይላል። በጣም ሚገርም ነው ደግሞ። ቁጣም ሆነ አድናቆት አያሳዩቸውም ልጆቻቸው እነሱን እስካላስቸገሩ ድረስ ተመልከቱት አሁን ራስን መፈተሽ ነው። እኔ የትኛው ጋ ነኝ? የትኛው ጋ ሆኜ ነው ልጄን እያሳደግኩ ያለሁት? ሀገራችን አሁን ላለችበት ትርምስ፣ ውጥንቅጥ ሌላም ሌላም ነገር እንበላው የልጅ አስተዳደግ አለበት። ስለዚህ እኔ የትኛው ጋ ነው የተመደብ? አምባገነን፣ የሚያሞላቀቅ ወይም ሁሉን የሚፈቅድ ወይስ ግድለሽ? የትኛው ጋ ነው? የግድለሹ ምን ይላል? ልጆቻቸው እነሱን እስካላስቸገሯቸው ድረስ የትም ቢውሉ የትም ቢያድሩ የትም ቢደርሱ ምንም ግድ አይሰጣቸውም ይላል። ምንም እነኚህ ልጆች ምን ይሆናሉ የሚለውን ስናይ እንደዚህ የሚያድጉ የሚያድጉት የተወሰኑት የቤተሰብ ኃላፊነት ስለሚሸከሙ ልጅነታቸውን ይነጠቃሉ ይላል። አንዳንዴ ልጆቹ በራሳቸው ጠንካራ የሆኑና ቤተሰብ ባይሰራቸው ኃላፊነት ይሸከማል። ልጅነታቸው ሳይኖሩት ያልፋቸዋል። ጥናቱም እንደዛ ነው የሚያሳየው። ስለሚነጠቁ ይላል ልጅነታቸውን ስለሚነጠቁ ብቸኝነት የሚሰማውና ሰውን ማመን የማይችሉ ሰዎች ይሆናሉ። ሰው ማመን ይከብዳቸዋል ይላል። በቃ ማለት ምንም ከወላጅ የሚያገኙት ነገር የለም። እነኝ ደግሞ ይገርም ወጣ ያድርማደረ ይውልም አለ፣ የቷልክ? ከማን ጋር ዋልክ? ምን ተማርክ? ያስፈልጋል። ምክንያቱም እንግዲህ እስካሁን ያየናቸው ሶስቱም ወላጆች ናቸው። እነሱ ለልጆቻቸው መልካም ያደረጉ መስሏቸው ነው እነኚህም ነገሮች እያደረጉ ያሉ። ስለዚህ የቷልክ ብዬ ልጠይቀው ይገባል። ልጅ ውለውና የሚመስለው ከማን ጋር ነው የዋለው? ከመልካም ሰው ጋር ከሆነ ሰየው መልካም ተምሮ ይመጣል። ከመጥፎ ሰው ጋር ከሆነ የዋለው። ያ ልጅ አያውቀውም። ነፃ ነው ማለት፣ በር የሌለው ቤት ነው። ግድ የለሽ ወላጅ ማለት ግድ የሌለው ማለት እንግዲህ፣ እንደሚያሳየን ጽሑፉ የትም ቢወጡ የትም ቢገቡ አድናቆትም፣ ቁጣም ጥያቄም የለባቸውም ይላል እነሱን እስካላስቸገሯቸው ድረስ